አቶ ክንፈ ገብረመድህን በወቅቱ የሀገሪቱ የብሔራዊ መረጃና ደህንነት ዋና ዳይሬክተር ነበሩ። መከላከያ ውስጥ የሚካሄድ ስብሰባ ነበር። ያንን ስብሰባ የሚመሩት እሳቸው ነበሩ። አስቀድመው ስብሰባው የታቀደው ይመራሉ የተባሉት አቶ መለስ ነበሩና እሳቸው ተለውጠው ስብሰባውን እየመሩ ባሉበት ሁኔታ ከእርሳቸው ጋር በተመሳሳይ ዘመን በ1968 ሕወሐትን የተቀላቀሉ የመከላከያ ስራ ይተባል ሻለቃ ጸሐዬ ናቸው የገደሏቸው እና አጋጣሚ ነው። ምናልባት እንደው በዛ ዙሪያ ያለ መረጃ ካለ ብዬ ነው። አጋጣሚ የሚባል ነገር የለም። አቶ ሲሰሪ ቲፒልፍ ውስጥ ሁሉ ነገር ይፈጸምና አጋጣሚ ይለዋል። ይገሉህና ሐውልት ይሰሩልሃል። ይገሉህና አደባባይ ስም ይሰጠዋል ወይ ይዘፍኑልሃል። አጋጣሚ የሚባል ነገር የለም። በተጠና መንገድ ነው። ክንፈ ማለት ተንቀሳቃሽ ላይብረሪ ነው። በሙሉ ደህንነቱን አቅም የያዘ ነው። ጥሩ ሁኔታ ደግሞ እንዳልነበሩ አውቃለሁ ከመለስ ጋር ከክፍፍሉ በኋላ ብዙም አይስማማቸው ነገሮች ነበሩ። ክፍፍል ውስጥ ዝርዝሩን አይቼዋለሁ እና ሁለት ገለልተኛ ሰዎች ነበሩ ወደ አባራሪውም ወደ ተባራሪውም ያልገቡ የማዕከላዊ ኮሚቴ አባላት አቶ ክንፈና አቶ አሁን ዶክተር ሙልጌታ ጫልቶ የሙልጌታ ሙልጌታ ገብረህይወት ሁለቱ ነበሩ። ግን የክንፈ ሁኔታ ነው እንግዲህ ሙልጌታ ጋራ እንኳን በእርግጥ ሁለቱም አዎ ገለልተኛ ነበሩ። ስለ ክንፈ ግን የማውቀው ነገር ክንፈ በወቅቱ ኢብን ከክፍፍሉ በኋላ ከመለስ ጋር ጥሩ ዝምድና እንዳልነበራቸው አውቃለሁ። ይነግረኝም ነበር። እና አጋጣሚ የሚባል ነገር የለም እኮ። ፀሐይዬ እኮ ጠዋት መለስ ቢሮ ቆይቶ መጥቶ ነው የገደለው። ምን ምን ማለት ነው? ሜሴጅ ከስብሰባ ምናልባት እንግዲህ ያው ጥርጣሬ ከሚፈጥሩ ነገሮች ያው ኢትዮጵያ ውስጥ በቲፔልፍ ዘመን ከሀያ ሰባት ዓመት ሞት የተፈረደባቸው በርካታ ሰዎች አሉ። ሞት የተፈጸመባቸው ሁለት ሰዎች ብቻ ናቸው። አንደኛ ጀነራል ማን ናቸው? ታዋቂው ጀነራል ሀየሎ ማርያን የገደለው ኤርትራዊው ጀሚል ያሲን እሱ ሞት ተፈረደበት። ከዛ በኋላ የኢትዮ ኤርትራ ጦርነት ሲፈነዳ ሞቱ ተፈጸመ። ከዛ ውጭ የአቶ ክንፈ ገዳይ ሻለቃ ጸሐዬ ወልደ ስላሴም እንደዚሁ ሞት ተፈረደባቸው። መጨረሻ ላይ እሳቸው ላይ ሞት ተፈጸመና ምናልባት ሁለቱም ሰዎች እንዲሞቱ መደረጋቸው ከነ ሚስጥራቸው እንዲሞቱ ነው ወይ የሚል አንዳንድ ጥርጣሬ ስለሚነሳ ነው። አንዳንዴ ደግሞ ሁሉንም ነገር በሴራ የመተርጎም ልማድ ስላለን ከዛም አንጻር ሊሆን ይችላል። እግረ መንገዴን ላንሳው ብዬ ነው።